ሰላም ጤና ይስጥልን። የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ከጣሪያና ግድግዳ ግብር ጋር በተያያዘ ፍርድ ቤት ያሳለፈውን ውሳኔና ከገቢ ግብር ነፃ የመሆን መብትን የሚመለከተውን አዲስ የኢንቨስትመንት ማበረታቻ በዚህ ዝግጅታችን እንመለከታለን። አብራችሁን ቆዩ። በአዲስ አበባ ከተማ አስተዳደር ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤት ውድቅ ተደርጓል። የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃ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 ከፍተኛው ፍርድ ቤት ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበት ገልጿል። ፓርቲው የፍርድ ቤቱን ውሎ በሚመለከት ባሰራጨው ጋዜጣዊ መግለጫ ወደ ፍርድ ቤት አደባባይ የወጣ ነው አንድም በኑሮ ውድነት የጎበጠው ሕዝባችን ላይ የከተማ አስተዳደሩ የጫነውን የህግ አግባብ ያልተከተለ የብዝበዛ አዋጅ ተከራክሮ መርታትና አዋጁን ማሻር፣ ሌላውም የፍትህ ስርዓቱን ለማጋለጥ ነው በማለት አንዱን በከፊል ሁለተኛውን ደግሞ ሙሉ በሙሉ ማሳካቱን ያስታወቀው ሂደቱን እስከ መጨረሻው እንደሚገፋበትም ገልጾ በቀጣይ የይግባኝ ሂደቱን ይፋ እንደሚያደርገው ፓርቲው አስታውቋል። የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በውሳኔው ላይ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙም እንዲታገድ መደረጉን ገልጾ እንደነበር ፓርቲው አስታውቋል። ጉዳዩን የተመለከተው የፌዴራል ጠቅላይ ፍርድ ቤት በአምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት የቀረበውን የይግባኝ አቤቱታ በመመርመር ሁለት ለአንድ በሆነ አብላጫ ድምጽ ያስቀርባል የሚል ብይን መስጠቱን ፓርቲው የፍርድ ቤቱን ትዕዛዝ ተከትሎ ለ ጠቅላኝ አቤቱታው ሐምሌ 25 ቀን 2017 ዓ.ም የጽሑፍ መልስ ማቅረቡን አስታውሷል። የፌዴራል ከፍተኛ ፍርድ ቤት መመሪያው የመመሪያ አወጣጥ መርሆችን በመከተል የወጣ አለመሆኑንና የንብረት ግብር አዋጅ ባልወጣበት የተዘጋጀ መሆኑን በመግለጽ ተፈጻሚ እንዳይሆን በሚል መወሰኑ አይዘነጋም። በሌላ በኩል ደግሞ ከገቢ ግብር ነፃ የመሆን መብትን የሚያስቀር ረቂቅ የኢንቨስትመንት ማበረታቻ ደንብ ለውይይት ሊቀርብ ነው። በስራ ላይ ያለውን የኢንቨስትመንት ማበረታቻ ደንብ የሚተካና በዚህ ደንብ እስከ ስድስት ዓመታት ከገቢ ግብር ሚኒስትር ነጻ የመሆን መብትን የሚያስገኘውን ድንጋጌ ሙሉ በሙሉ የሚያስቀር ረቂቅ ደንብ ላይ ውይይት ለማድረግ የገንዘብ ሚኒስቴር ለባለድርሻ አካላት ጥሪ አቅርበዋል። ለውይይት የቀረበው ረቂቅ ደንብ ሊከፈል ከሚችለው የገቢ ግብር ላይ ከ5 በመቶ እስከ 15 በመቶ የሚደርስ የገቢ ግብር ቅናሽን እንደ ኢንቨስትመንቱ አይነት ለዓመታት የሚፈቅድባቸውን ድንጋጌዎች ከመያዙ በተጨማሪ በስራ ላይ እንዳለው ደንብ ለዓመታት ከገቢ ግብር ሙሉ በሙሉ ነጻ የመሆን መብት የሚሰጥ ድንጋጌን አላካተተም። የሚኒስትሮች ምክር ቤት ያዘጋጀው የኢንቨስትመንት ማበረታ ማበረታቻ ረቂቅ ደንብ በልዩ ልዩ የኢኮኖሚ ዞኖችና ከኢኮኖሚ ዞኖች ውጭ ለሚሰማሩ ኢንቨስተሮች ስታርታፖች የሚደረጉ የገቢ ግብር ምጣኔ ማሻሻያዎችን ይዟል። የተለያዩ ድንጋጌዎችን በደንብ ውስጥ ተካተዋል። በረቂቅ ደንቡ ከልዩ የኢኮኖሚ ዞን ውጭ ባለ ኢንቨስትመንት ምርት ወይም አገልግሎት ውጭ የሚልክ ባለሀብት፣ በዚያው ዓመት ግብር በሚከፍልበት ገቢ ላይ 10 በመቶ የንግድ ትርፍ ግብር ይከፍላል ተብሏል። በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ ቁጥር 517 ሕዝብ አር። 2014 ከኢንዱስትሪ ፓርክ ውጭ ያለ ኢንቨስትመንት ቢያንስ 50 በመቶውን ምርቱን ወይም አገልግሎቱን ወደ ውጭ የሚልክ ወይም ምርቱንና አገልግሎቱን ወደ ውጭ ለሚልክ ባለሀብት በምርት ወይም በአገልግሎት ግብዓትነት የሚያቀርብ ከሆነ ከገቢ ግብር ነጻ የመሆን ማበረታቻ በተጨማሪ ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነጻ እንደሚሆን ይደነግግ ነበር። ረቂቅ ደንቡ በልዩ የኢኮኖሚ ዞን ውስጥ ኢንቨስት ያደረገ ባለሀብት ካቋቋመው የማምረቻ ፋብሪካ ምርቱን ወደ ውጭ ሲልክ የግብር ዓመት ግብር በሚከፍልበት ገቢው ላይ አምስት በመቶ የንግድ ትርፍ ግብር እንደሚከፍል ተደንግጓል። በደንብ ቁጥር 517214 ግን ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ ማበረታቻ ያገኝ ነበር። በበካይ ጋዝ አመንጪ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢ ደህንነት ጥበቃ ባለስልጣን እውቅና የተሰጣቸው ኩባንያዎች ስራ ከጀመሩበት ጊዜ ጀምሮ ለ10 ዓመታት ግብር በሚከፈልበት ገቢያቸው ላይ የ15 በምርት ወይም የአሰራር ሂደቱ ቢያንስ 50 በመቶ ታዳሽ ኃይል የሚጠቀም ማንኛውም ባለሀብት ስራ ከጀመረበት ጊዜ አንስቶ ላሉት ለተከታታይ አምስት ዓመታት ብቻ ግብር በሚከፈልበት ገቢ ላይ 15 በመቶ የንግድ ትርፍ ግብር እንደሚከፍሉ በረቂቁ ተካቷል። በአዲስ አበባና ከኦሮሚያ ክልል ሸገር ከተማ አስተዳደር ከሚገኙ ልዩ የኢኮኖሚ ዞኖች ውጭ የሚቋቋሙ ኢንዱስትሪዎች ደግሞ ግብር ከሚከፍሉበት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ 15 ዓመታት የ5 በመቶ የገቢ ግብር ምጣኔ ቅናሽ እንደሚደረግላቸው፣ ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍሉ ለባለአክሲዮን በሚከፍሉት የትርፍ ድርሻ ላይ ከሚከፈል ታክስ ለአምስት ዓመታት ከአማራጭ አነስተኛ ግብር ደግሞ ለአስር ዓመታት ነፃ እንደሚሆኑ በረቂቁ ተደንግገዋል። በልዩ የኢኮኖሚ ዞን አዋጅ መሰረት የኢንቨስትመንት ቦርድ በልዩ ሁኔታ ካልወሰነ በስተቀር የልዩ ኢኮኖሚ ዞን አልሚ እና ንዑስ አልሚ እነዚህን ማበረታቻዎች ተጠቃሚ ሊሆኑ የሚችሉት ቢያንስ 75 ሚሊዮን ዶላር ሥራ ላይ ማዋላቸው ሲረጋገጥ እንደሚሆን ተገልጿል። በረቂቅ ደንቡ መሰረት ከልዩ የኢኮኖሚ ዞን ውጭ በቆዳና ጨርቃጨርቅ አምራች ኢንዱስትሪ በኬሚካልና ኬሚካል ውጭ ውጤቶች በመሰረታዊ መድኃኒት እና የመድኃኒት ኢንዱስትሪ፣ የመሰረታዊ ብረታ ብረት የመኪና እቃ ማምረትን ጨምሮ ማለት ነው፣ ብረት ያልሆኑ የማዕድን ውጤቶች፣ የኮምፒውተር የኤሌክትሮኒክስና የእይታ እቃዎች ኢንዱስትሪ፣ የኤሌክትሪክ እቃዎች፣ የማጓጓዣ ተሽከርካሪዎችና ሌሎች የትራንስፖርት መሳሪያዎችን ማምረት ወይም መገጣጠም፣ የእንጨት ውጤቶች፣ የወረቀት፣ የግብርና ማቀነባበር፣ ፓኬጂንግና ኢንፎርሜሽን ቴክኖሎጂ ልማት መስክ፣ የኤሌክትሪክ ኃይል ማመንጨት ማስተላለፍና ማከፋፈል ላይ የተሰማሩ ባለሀብቶች የተለያየ መጠን ያለው ገቢ ግብር ማበረታቻ ያገኛሉ። ለአብነት ከአዲስ አበባና ከኦሮሚያ ክልል ሸገር ከተማ ልዩ የኢኮኖሚ ዞን ውጭ ከሆኑ ኢንዱስትሪዎች በሚገኙ ሌሎች አካባቢዎች የመሰረታዊ መድኃኒት ምርትና የመድኃኒት ኢንዱስትሪዎች ለስምንት ዓመታት፣ የግብርና ማቀነባበርና ሜካናይዝድ ግብርና የመሠረታዊ ብረታብረት ኢንዱስትሪ የመኪና ዕቃ ማምረትን ጨምሮ ለስድስት ዓመታት፣ የኤሌክትሪክ ኃይል ማመንጨት ማስተላለፍና ማከፋፈል ደግሞ ለስድስት ዓመታት የ15 በመቶ የገቢ ግብር ቅናሽ ምጣኔ ተግባራዊ ከሚሆኑባቸው የኢንቨስትመንት መስኮች ተጠቃሽ ናቸው። አንድ ስታርታፕ ስራ ከጀመረበት ጊዜ ጀምሮ ለሚቆጠር የ10 ዓመት ጊዜ ግብር በሚከፈልበት ገቢው ላይ የ5 በመቶ የገቢ ግብር ቅናሽ ማስከፈያ ምጣኔ እንደሚሰጠው፣ ከዚያ በኋላ ግን በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍል ለባለ አክሲዮኖች ከሚከፈለው የትርፍ ድርሻ ላይ ግን ከሚከፈል ታክስ ለአምስት ዓመታት ነጻ እንደሚሆን ተደንግገዋል። አንድ ኢንቨስተር ስራ በሚጀምርበት ወቅት ለካፒታል ንብረቶች ባወጣው ወጪ ላይ በተወሰነ መቶኛ የሚሰላ ለአንድ ጊዜ ብቻ የሚፈቀድ ተቀናሽ ወጪ ወይም የኢንቨስትመንት ካፒታል አላዋንስ ተጠቃሚ ለመሆን በትንሹ አንድ ሚሊዮን ዶላር ስራ ላይ መዋል ግዴታ እንደሚሆንበት ረቂቅ ደንቡ ላይ ሰፍሯል። ማንኛውም ባለሀብት በንግድ ስራው ገቢ ውስጥ የተካተተውን ገቢ ለማግኘት በአንድ የግብር ዓመት ውስጥ ከንግድ ስራ እንቅስቃሴ ጋር በተያያዘ ለሳይንሳዊ ምርምር የሚያወጣው ወጪ ተቀናሽ እንደሚደረግ በረቂቁ ላይ ተመላክቷል። ለኢንቨስትመንት ዓላማ የሚውሉ መኪናዎች የጉምሩክ ቀረጥና ታክስ ማበረታቻ ተጠቃሚ የሆነው ወደ ሀገር ውስጥ የሚገቡበት ሁኔታ የፕሮጀክቶችን አይነትና ባህሪ መሰረት በማድረግ የገንዘብ ሚኒስቴር በሚያ ጣ ደንብ እንደሚወሰድ ረቂቁ ያሳያል። የገቢ ግብር ማበረታቻ መቆጠር የሚጀምረው ባለሀብቱ ስራ ከጀመረበት ወይም የንግድ ስራ ፈቃድ ከወሰደበት ቀን አንስቶ ይሆናል ተብሎ የተደነገገ ሲሆን አግባብ ያለው መስሪያ ቤት ባለሀብቱ ስራ የጀመረበትን የንግድ ስራ ፈቃድ የወሰደበትን ቀን ለታክሱ ባለስልጣን ማሳወቅ እንዳለበት ያስረዳል። በስራ ላይ ያለው የኢንቨስትመንት ማበረታቻ በውጤት ላይ ያልተመሰረተ መሆኑ ለኢኮኖሚው እድገት አስተዋጽኦ ላላቸው ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች የተለየ ትኩረት በማይሰጥ ሁኔታ ማበረታቻ እየተፈቀደ ኢንቨስትመንትን በሚፈልገው ደረጃ ማበረታታት ሳይችል የቆየበትን ሁኔታ በመቀየር ቅድሚያ በሚሰጣቸው የኢንቨስትመንት መስኮች ላይ ያተኮረ በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በውጤት ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት ስራ ላይ ማዋል አስፈላጊ ሆኖ በመገኘቱ ማበረታቻዎችን በተመለከተ ተጠያቂነትን ለማጎልበት ከዓለም አቀፍ ተለዋዋጭ ሁኔታዎች ጋር እንዲጣጣም ለማድረግና የሚሰጡ ማበረታቻዎች ቀላልና ግልጽ እንዲሆኑ ማድረግ አስፈላጊ በመሆኑ የሚኒስትሮች ምክር ቤት በኢንቨስትመንት አዋጅና በጉምሩክ አዋጅ መሰረት ደንብ ማውጣቱን የተገለጸው የዚህ ደንብ ድንጋጌዎች በማዕድን፣ በነዳጅ፣ በተፈጥሮ ጋዝና በጂኦተርማል ኢንቨስትመንት ላይም ተፈጻሚነት እንደሚኖራቸው በደንቡ ላይ ሰፍረዋል።